ተመልሼ እመጣለሁ። እሺ እኔ አሁን ልውጣና ያው ከእሷ ጋር ላውራት የሆነ የፈለገች ነገር ይኖራል ምናምን። ቀይስ ኦኬ ኦኬ። እህት ያለች ችግር የለም። እህት ያለች እሷን እንትን አደርጋታለሁ። አንበሳ የባረከችው ቤት ትናንትና፣ አሉባልታ አሉባልታ ቆይ ቤት አንዴ ነውራ ይፈቀድልኝ። ንጉን ፋን የባረከች ቤት ምናምን ዳርዳር የለም። ዘይድ ረፊ ንጉንጉን እዚህ ነገር እንዳትገቢ። በቃች በቃ፣ በቃ፣ በቃ ጊዜ በቃ፣ በቃ በሙዴ ያለበለዚያ ገልብጫችሁ መውጣቴ ነው። ዲቦራ በሶስት መቶ ትገኛለች። ዘይድ በመቶ እስኪ የሚሳም ድምፅ እስኪ ይሰማችኋል ጋይስ መጀመሪያ ነገሩኝ። እኔን እኔ ብቻ የሚሰማኝ ይሰማኛል ይሆናለ? አረ ይሆን። የሚሳም ድምጽ ይሰማላ? አ ይሰማል። የዲቦራ ቤተሰቦች ናቸው። እንስምሻለን ዲቦዬ አትቸገሪ፣ እንስምሻለን እያሉ የመሳም ድምጽ ይሰማል ለዲቦራ። አሁን አንድ ሰው እንዲታየኛል እየሳማት ነው ይታየኛል፣ ይስማታል። ዲቦራ በሦስት መቶ ትገኛለች ዜድ ደቂቃችሁ ከአርባ ስምንት ሆኗል። ከአርባ ስምንት ሆኗል። ከአርባ ስምንት ሆኗል። ከአምሳ ሲል እናበቃለን። ከአርባ ስምንት ሆኗል። ማን ነው አምስት ሺህ የሚደርሰው? ማን ነው ጋይስ አምስት ሺህ የሚደርሰው? ዲቦራ ናት የምትደርሰው ወይ ዜድ? ኧረ በቃ በቃ ከማለትሽ በፊት አምስት ሺህ ስጫቸው። ምን አባይ ሰተሽ አንድ አበባ እዚህ ቤት አውርደሽ አታቂም። በቃ የምትይው ይሄ ሁሉ እኔም ስለፈልፍ አይዞሽም ብለሽ አታቂም። በቃ ት ያለሽ ጋኔ ላይሽ ላይ ያብቃ። እቻ ወራውባት እሳት አንድ ደቂቃ ተጨምሮላቸዋል። ጋኔ ላይሽ ላይ ይውጣ። ዲቦራ በሶስት መቶ ዜድ በመቶ ትገኛለች። ዲቦራ በሶስት መቶ ዜድ በመቶ ትገኝ ቤተሰቦቻቸው ተኝተው ነው ወይ? እኔ እናንተም ቦ ስቅቅ ብዬ አፍሬ ከገዝትሬ ዱብ ዱብ ዱብ ብዬ ነው የምወጣው። ዱብ ዱብ ብዬ አፍሬ እንደናንተስ መቼ ስንዲ ኩልጅ ኩልጅ ብዬ አልቀመጥም። አትንፉኝ ጋይስ፣ እንዳትነፉኝ መነፋት አልፈልግም። ኩዊን ምናለች? ለዜድ ልስጣት ወይ? ቤት ታየ እንዴ? ከፈለግሽ ይመችሽ ማሬ፣ መስጠት ትችላለች። ለዜድ ልስጣት እያለች ነው። መስጠት ትችላለች ኩዊን፣ መብትሽ ነው። ለዜድ አንድ ሺ ልስጣት ብላለች። ስጫት፣ መብትሽ ነው መብትሽ ነው። ኮይን የጻፍሹን ቴክስት አይቼዋለሁ። በውስጥ አዋቂነት ከላይ ነው የመጣው። ጋይስ የዲቦራ ቤተሰቦች የታላችሁ? ሰአቱ ከደረሰ በቃ አባረሪያችሁ፣ እሰናበታችኋለሁ። ምንድነው? ተንቀሳቀሱ እንጂ ጸጥ ብላችሁ ደርቃችሁ የምታዩ? ወይ በስመ አሞድ ደምስ ቅዱስ እናንተ ገስጊ፣ ምንድነው? እንደሚያጫውቱት እንዲነው እንደሚያጫውቱት፣ ሆድ የተቆዘረ ሆድ የተቆዘረ የታላች። አንድ ዜድ ቤተሰብ ሄደሽም ሼር አድርጉ እንጂ ሼር አድርጉ። እኔም ኮ ደከምኩኝ፣ ግፊትም ሊይዘኝ ሆነ ግፊትም ሊዘኝ ሆነ ፑ አበስ ገበርኩ ይህ ሁሉ ለፍልፌ አንድ ልብ የሚሰጣችሁ የለም አንድም እኔ አሁን አንቺም ቦንዜ የሰው አይና ላይም የሰው አይና ላይም ካሜራዬን ዝግት አድርጌ ጸጥ ብዬ ነው የምቀመጠው አንድ ልብ የሚሰጥሽ የለም አንድ ደቂቃ ይቀረዋል ጽጽዬ ኔ ል ጽጽዬ ቢያንስ ዲቦራ ለምን ዜሮ ተብሎ ጌሙ ይዘጋል አራት መቶ ትሆናለች ብላች አይኔን ጨፍኜ ነው የምቆጥረው አይኔን ጨፍኜ አምስት ሺ ገባ። ሰው ወደ ቅጣታችሁ ቤቢ ላይ ሆን ትሄዳላችሁ። አይኔን ጨፍኜ ነው እምቆጥረው። ድክ ስ ወደፈ ወይኔ አባቴ ስሙኝ። ቆጥሬ አይኔ ሳበራ

ዲቦራ ዲቦራ፣ በስድስት መቶ ዜድ በመቶ ዲቦራ በስድስት መቶ አራት፣ ምን ዳመጣብኝ? ማን አጫውች አለኝ? ማን አዘዘኝ? ማን የጠየቀኝ? ማን አጫውች ብሎ የጠየቀኝ? አምስት ማን ማን አዘዘሽ? ቤታ ሁሌ በራስሽ መንገድ እንድሄድሽ። ስድስት ወይ፣ በስመ አብ! ማነው ያባረራት? ማነው ያባረራት? ምንድነው? ማን ነቀላት? ከራሷ ነው ከራሷ ነው ዜድ፣ ሰይጣን ይንቀልሽ። አይኔን እኮ አልጨፈንኩም፣ ጨፈንኩም፣ እያየሁ እኮ አንቺ ዲቦራ። እኔ ብቻዬን ብጫወት ይሻለኝ ነበረ። እኔ አሸንፋችሁ ነበረ ሶስታችን ብሎ ዲቦራ፣ አይቻልም ሲጀመር የተሰራብኝ ደባ